እምድሻል ማለት ነው። ምላት ስለፈጠረሽ ብለሽ ተይኝ በቃ። ባዩሽ ግን ትንሽ አታፍሪ። ቆያም ሁሉ ነገር ካደረክሽ በኋላ ተይኝ ስትይ ለምን እፈራለሁ? ሰው አቅሙ ማወቁ እኮ ትልቅ ነገር ነው። ኧረ እባክሽ፣ ማንነታቸውን ነው እንጂ ያልደረስኩበት ከጀርባሽ የለውም። እንደማይዘው እሺ። እሺ፣ ግን ክላስ የቀራችሁት ምን ሆናችሁ ነው? እሷ እኮ መጀመሪያውኑም የመምጣት ሀሳቡ አልነበራትም። እኔ ደሞ ብቻዬን መምጣት ሲደብረኝ ቀረሁ። ለምን? አንተ ግን እምቢ አልክ? ጥሩ ሙር ላይ ስላልነበርኩኝ እኮ ነው አሁን በቃ እንሂድናል። ጋብዛችሁ ተምቹ አሁን ማ እኮ ደላለቅ ያራ በኪርዬ እንዴ ነው? እኔ እኮ ጀለሳችሁ ነው። እኔ ልትዘርፉኝ ነው? አራ ባክ ጀለሳችን ነው። እንዴ ነው? ጀለስ መሆናችን የታወቀ ማለት ነው። አራ ጎርፉ በኪርዬ አረጋገው ስማ። እሺ ምን ላይና? አይመስለኝም። አንድ ጊዜ ልበርቅስ እንዴ ካሌ ይወጋላ። አራ በቃ በፊስሽ ሰጣችኋለሁ። ያው ጃዋሩንም ስጠው። አዎ፣ ንገሪኝ። ስለ እርግብ ፍቅረኛ ላውራሽ ነበር የመጣሁት። ደግሞ ስለሱ ምንድን ነው የምታዋቢው? ዛሬ ተገናኝታችሁ ነበር? አይ እኔ ዛሬ አልሄድኩም። አፈራ በላሁ። እስቲ ቆይ፣ ምግቡን ብላበት። ምኑን በላሁት ድንብላል። አፈራ በሉኝ እኮ። ምንድን ነው እርግጠኛ ነህ? አዎ። ለምን እራሱን አትጠይቁትም? ምንድነው ምናምን አለ። የምታመልጥ መስሎ ነበር አይደል? ማለት ፖሊሶች ነን ለጥይ እንደ መዋኔ ታደርጋለች ብዬ ስላልጠበቅኩ ነበር፣ እዚህ ቁጭ ብዬ የጠበኳችሁ። እንደምን መጣ ታውቅ ነበር? አዎ አውቅ ነበር፣ ግን ደግሞ እኛ ያህል አና ቀሽም ትሆናለች ብዬ አላሰብኩም ነበር። ቸምቹ ፖሊስ ይዞ ወደ እስር ቤት ወስደውታል። ታዲያ ምን ይሳ ባደረገው ጥቆማ ነበር ቸምቹ የተያዘው። እሱ ግን ሃና ናት እንደዚህ ያደረገች በማለት እየተናደደ ነበረ። ወይዘሮ ጥናትና ወይዘሮ ባዮሽ እንግዲህ ከፈልሶቹ ጋር ሄደው ተፋጠዋል። ወይዘሮ ባዮሽ ወይዘሮ ሜላት ሰዓት ቀድሜ ብላ እንደምትከታተላት ሄዳ ለፈልሶቹ ማመልከቻ አቅርባለች። ሀኒ የከስ ከእስራ ጋራ እንግዲህ ተጣልተው ይሁን በምክንያት አይታወቅም። አሁን ላይ ማናገር አልፈለገችም። ታዲያ እሱም በጭንቀት ውስጥ ነው ያለው። ቻምቹ ከጓደኞቹ ከጎዳና ተዳዳሪ ጓደኞቹ ጋር አብሮ እየበላ ሲጠጣ ቆይቶ ሞባይሉንና ብሩን ቀምተውታል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማች ሰላማችሁ ይብዛበይ ያላችሁበት ቻናኔ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እያልኩ አዲስ ቤተሰቦችም ሰብስክራይብ በማድረግ ወደ ቻናሌ ተደ ተቀላቀሉኝ እያ ያልኩኝ የዛሬው ክፍል ምን ይመስላል የሚለውን አብረን እናያለን። ኖላዊ ክፍል 114 ላይ ነው። ታዲያ ሮባዮሽ ዛሬ ወደ ፖሊስ ጣቢያ ሄዳ ዘው ብላ ትገባባቸዋለች። ታዲያ በሩሳት ታንኳኪ እንዴት ትገቢያለሽ? እሺ ተንኳኳት እንኳን ቢቀር ሰላምታ የለም ወይ ብላ ስት ፖሊስ ሆምስ ጠይቃት አንቺ ደርቶሻል እናቴ። ታዲያ ነጻነሽ ብላችሁ አይደለም ወይ የለቀቃችሁኝ በማለት ጥያቄዋን አስቀድማለች። እኛ ነጻነሽ አላንሽም እንትን የሚያውጀውና የሚያቀው የሚያውቀው ፍርድ ቤቱ ሲወስን ብቻ ነው። አሁን ላይ ምክስ ላይ እንደሆነች ነው የነገሯት በጣም እች ነጻ ሆነች ሳይሆን የወጣሽው ፍርድ ቤቱ የዋስ መብትሽን አስጠብቆልሽ ነው በማለትም ፖሊሷ ትናገራለች እሱን እናንተቻችሁ የገባውን ሰው አሽታችሁ አይደለም ወይ በሆነው ባልሆነው የምታስቀምጡት እኛ ዋሽተናል ለማለት ራሳችሁን ከፍ ለማድረግ ነው በማለትም ፖሊሶችንም ትናገራቸዋል ያመጣሽበትን ምን ፈልገሽ ነው ንገሪን ሲሏትም ሜላት በርኩበት እየተወጣችብኝ ጥላ ሆናብኛለች ምን ምን አድርጋሽ ነው ሲሏት፣ ለምሄድኩበት አገኛታለሁ እኔ ምን አውቃለሁ ስትል፣ ይሄኮ የሚጠበቅ ነገር ነው። አንቺ ካደረግሻት አንጻር አሁንም ቢሆን በጥርጣሬ ሊሆን ይችላል የምትከታተለች በማለት ፎሊሷም ትናገራል። የተከሰሽባቸው ግማሹም ቢሆን ወደ እሷ ያደላል። ስለዚህ አንቺ ከወጣች በኋላም መከታተሏ ያለ ነገር ነው በማለት ፎሊሶም ይናገራል። ታዲያ ልክናት እያላችሁ ነው እ ብላ ፖሊሶቹ ስትናገረችው፣ እኛ ልክ ነሽ ልክ አይደለችም ማለታችን ሳይሆን ስለዚህ እኛ ወንጀለኛን ይዞ ማሰር እንጂ ስለዛ ሰው መፍረድ አንችልም። ወዳጅም ሆነ ጠላት የለንም፣ ስለዚህ ሕግ አስከባሪዎች ነን እኛ በማለት ነው። የመሳቀቅ አልፈልግም። ከላይ ላይ የሆነ ነገር አርጋችሁ ዞራ አድርጉልኝ ስትልም አንቺ የሆነ ጥፋት ከሌለብሽ ለምን ትሳቀቂያለሽ? በማለት ንጠይቃታል ወይዘሮ ባዮሽ በመጣሽበት ሂጂ በቃ ለአንቺ ጉዳት የሚደርስብሽም አይመስለንም፣ በማለት ፈሶጩ ሲነግሯት፣ ሜላትን አታውቃትም ማለት ነው። ግን አንድ ነገር ቢደርስብኝ እራሳችሁን ይቅር እንዳትሉ፣ በማለት ጥላትወጥ ሰላም ምምሀን እየነ የጠበቀች አስነበረ ወደ ትምህርት ቤት ለመሄድ ታዲያ አስቆንኩሽ ታዲያ ስትላትም አንቺ ልጅ ግን እኔም መስራት መርሳት ጀመርሽ መሰለኝ እየበላሽ ስትላትም፣ እንደዛ ሳይሆን ታባቴን ሳገኘው እኮ ሁሉ ነገር እረሳለሁ ትላታለች። አባሽን ስታገኚ መርሳት ደጋገምሽብኝ በማለት ሰላም ትናገራት። መላት ለሽ ነው ሰላምዬ፣ እኔ እኮ አባዬን ሳገኘ ሁሉ ነገር ረሳለሁ ስትላት እኛ አባት እንደሌለን አታድርጊን ስትላትም እኔ ሁለት አባት ነው ያለኝ በማለት ሀናም ትናገራለች። የስራንም ስታይ ሀና ውህ ብላ መለስ ስትላለች የስራ ከፊት ለፊታቸው እየመጣ ነበር። ታዲያ ሰላምዬንም ሰላም ብሏት ሀንዬ ሰላማቲሙ የስራ ኮኖ ስትላት እንዴት ነ ጥለዋለች። እንደዚህ ነው እንደ ሰላም የምትይኝ ልታስተምረኝ ባልሆነ ብላ ሀናም ትናገራለች ባለፈው እ አሳይችሽ ነበረ ያለው ሹን ደግሞ ማስተማር ግዴታ ነው ይላት ታዲያ ባለፈው እኮ አስተምረሽ ነበር ረሳ ሹን እንዴ ስላት እኔ ማስታወስ ላይ እኮ ብዙም አይደለሁም በማለት ያ ካሁን በኋላ የምትወጩ ሰው ስታገኝ ቆላሳሽ ብሎ ሊያቅፋት ሲል ምን ልታረግ ነው ባለፈው ያደረግከውን ረስታ ነው ወይ ብላ በንዴት ጥላቸው ትሄዳለች ያም ታዲያ ይስራን ምን ሆናችሁ ነው ብላ ትጠይቃለች እኔ እንጃ እሷ ይላል ተነሳችው፣ ደግሞ የሀናን ጸባይ እስካሁን ድረስ አላወቅኩም ደነዝ ብጤነ ብላ ተሳደባለች። ታዲያ ሀናንም አናግሬ በኋላ እናግርሃለሁ በማለት እሷም ጥላው ትሄዳለች። ታዲያ ስለ ልስማት ስለሞከርኩ ነው ወይ እንደዚህ የምትሆነው በማለት በራሱ ጋር እያወራ ሳለ፣ ለነገሩ ልክ ናት ወግ አጥባቂ መሆኗ አንረስቸው ነው ግን ደግሞ ሌላ ምክንያት ይኖራት ይሆን በማለት የስራም እያሰበ ነበረ። ጫምቾ ከጓደኞቹ ጋር ቁጭ ብሎ የዛሬው ቀን ይደብራል ትላለች ሴቷ ዛሬ ስለላጨሽ ነው እንደዚህ የምትሆኚ ብሎን ቁጣውን ሲሰነዝር ቸምቹም ደግሞ ሳይጣጣሙ ዘጠኝ ወለዱ ይላሉ። ፋየው የእናንተ ብጤ ነው በማለት በማላቸው ቁጭ ብሎ ታዲያ ምን ማለት ነው ሲሉትም አንድ ቀን አብራችሁ ናችሁ ስትጣጣሙ አይቻችሁ አላቅም፣ ግን ደግሞ አብራችሁ ነው እስካሁን ድረስ በማለት ሲነግረው አንተና ጆሮስ ያው አይደላችሁም ወይ በማለት ይናገረው ታዲያ በማላቸውም አንዳንድ እየተባባሉ ዛሬ አንጨብስም ወይ ሲሉት እኔ ብራብኝ ይላችሁ እኔ እኮ አንተ ታዝንልኛለህ ብዬ ነው እንጥሌን የሌለም ማሳካው ብላ ስትል ሴቷ ታዲያ፣ ወንዱም ዛሬማ ትጋብዘን ትጋብዘናለህ በግድ ወደ ሳይሆን በግድ ሲለው፣ አረባክ በማለትም ንቸም ታዲያ ችጋራም ብሎ ተሳድቦ ሲሄድ እኛን ችጋራ ማለን እኮ ጎርፌ በማለት ትናገራለች። ቆይ ሰራለታለሁ ብለው ዛቻቸውንም ያቀርባሉ። እንዴት አርገን እንደምንቀበለውን ያውቃለሁ ይላታል ጎርፌ። ፖሊሶቹም ወደ ወይዘሮ መላት ቤት ሄደው የሚጠጣ የሚበላ ስትላቸው አንፈልግም ይሏታል። ታዲያ ብጠሩኝ እኮን የመጣ ነበር፣ እዚህ ድረስ መምጣት አይጠበቅባችሁም ሲሏቸው አንችን ከምናደክም ብለን ነው። ምን አዲስ ነገር ተገኝቶ ነው እዚህ ድረስ የመጣችሁ በማለት ጠይቃቸዋለች። ምንም አዲስ ነገር ባይኖርም ወይዘሮ ባዩሽ ግን በአንቺ ላይ ቅሬታ አቅርባለች በማለት ይነግሯል። ታዲያ ወይዘሮ ሜላትም እኔነኝ እሷን እምጠባ እምከታተላት በማለት ትናገራለች። ታዲያ ወይዘሮ ባዩሽን ካፍ ከእስር ቤት ከወጣ ጀምሮ እየተከታተለችኝ ብላ ስለነገረቻቸው። ታዲያ በቂ መረጃ ስላላገኘች ከእስር ቤት ስለወጣች በዛ ምክንያት ሊሆን ይችላል የምትከታተያትን በማለት ለማውጣታት ሞክረው ነበረ። ወይዘሮ ሜላት ግን በጭራሽ አላደረግኩም በማለት ነግራቸዋለች። እኔ እሷ ምን ልሰራ ሊ ነው የምከታተላትም በማለት ለፖሊሶቹም ነግራቸው፣ ታዲያ እኔ ገዳይ ነኝ ስትላት እንደሱ ለማለት አልፈልቅም ፈልጌ ሳይሆን ቃላቱን ለመጠቀም ነው። ታዲያ ፖሊሶቹም ለማወጣጣት ቢሞክሯትም፣ እሷ ግን እኔ ስለ ሕግ ቢሆን በጥቂቱ አውቃለሁ፣ ስለዚህ ሕግ ያዘውን ደግሞ እኔ በማል ገብቼ ራሴን ማዋረድ አልፈልግም በማለት ነበር የመለሰችላቸው። የአንችንም ተጠያቂነት ያድንሻል፣ እኛም ያገኘሽ ነገር ካለ ለእኛ ስጭንና አብረን ሰርተን በህግ በፍርድ እናቅርባት። በማለት ፖሊሶቹን በማግባባት ይነግሯታል። ቆይ እንደዚህ አናደርግም ወይ ብላ ሀሳብ ታቀርብላችኋለች። እኔ ባዩሹን ባለችበት እንገናኝ፣ ነዛው እውነቱን ታውቁታላችሁ በማለት ስትነግራቸው ይህም ጥሩ ሀሳብ ነው ብለው ሀሳቧን ተቀብለው ሄደሁለታችንም ሁለታችንም አብረን ተገናኝተን እውነተኛው ማን እንደሆነ ታውቁታላችሁ በማለትም በቃ እሷ ሲመመቻትን ቀን ጠይቀን እንጠራሻለን ይሏታል። ታዲያ ወይዘሮ ባዮሽ እንደዚህ ፈሪ መሆንሽን አላውቅም ነበረ። ገና ምንን አይተሽ እንደ ጨማምቶሽ እንድታልቅ ነው የምፈልገው በማለት ትዝታለች። ወይዘሮ ሜላት ታዲያ በትምህርት ቤት ግን እያለ ይህ ስራ ሁሉም ተማሪዎች ከወጡ በኋላ እሱ ግን ቁጭ ብሎ ነበረ። ወዲያው ሰላም እየተመልሳ መታ አንተ ልጅ ግን ሁሉም ተማሪዎች ወጥተዋል፣ አንተ ግን እዚህ ቁጭ ብለሃል ማለት ሲላትም፣ ሀብታም መሆንን መሰለኝ ትለዋለች። እንደዚህ የሚያለችው መጋፋት አልችልማ ሲላት ጊዜ ነው ታዲያ ይህም ሰልፉም ዳቦና ለስኳር አልተሰለፍክም ማለት ነው ታዲያ እኔን እየጠበቅሽ ነው ወይ መቼም ሀኒ ጠበቂሊ ብለሽ ነው በማለት ሲነግራት ቅኔ ተናግራ ቅኔውን እንኳን ብዙም አይደለሁም ይላታል ግን ለመነገራችን ላይ ከአና ጋር ምን ሆናችሁ ነው በማለት ጠይቀዋለች ምን እንዳሳሳተኛ አላቅም። ይዛለታ ታንታሬን በቆረጠው እያልክ ነው መሰለኝ ስትለውም ታዲያ አንቺ ትቀልጃለሽ ይላታል። እውነት ሀናን ተወዳታለ ወይ ብላ ስትጠይቀው ከመወደድም በላይ እኔ እንጃ ለየት ያለ ስሜት እንዳለውም ሲነግራት፣ ታዲያ ከወደድካትና ካፈቀርካት እንዴት እሷን ጸባይ ማወቃቃ ተብላ ትናገረዋለች። ታዲያ ሀና እንደምታያት አይደለችም ወጋ አጥባቂና ስትለውም እሱን እንኳንኳ እንኳ አረፈደን ቢሆን አውቄዋለሁኝ። ታዲያ ምንድን ነው ማድረግ ያለ ታዲያ ኤርስራም ይቅርታ ብላት ይቅርታ ታደርጊልኝ ይመስልሻሉ ሲላት እሱን አላውቅም ስትሞክረው ነው የምናየው። እግሯ ላይ ድፍት ብዬ ይቅርታ ጠይቃታለሁ በማለት ኤርስራም ይነግራታል። ታዲያ ደብተር ረስቼ ነው የመጣሁት ብያታለሁ። ለማንኛውም በላሁም ልውጣ በማለት ትወጣለች። እኔሳ እናቱ ደብሯ ሲያይ ምን ሆነች ነው ብሎ ይጠይቃታል። ታዲያ ምን እነዚህ ፖሊሶች እኮ መጥተው ቀልቤን ወሰዱ ትለዋለች። በምን ምክንያት ምን ሆነሽ ነው በማለትም ምንሳ በድንጋጤ ጠይ ባዩሽ አትከስ ይመስለ ሆይ ምን ብላ የምትከስሽ? ሲላትም እየተከታተለች ብላ ነዋ እያሸሽ አይደለም። እማዬ አንቺ አልተከታተልሻትም ወይ ብሎ ሲጠይቃት፣ ምን ልታደርግልኝ ነው እመከታተላት በማለት ትመልስለታለች። ታዲያ ምናሴም የእናቱን ጸባይ በደንብ አውቋል። አንቺ ተረጋግተሽ የተቀመጥሽው የሆነ ነገር ብታስቢ ነው በማለት እኔ አንቺ እንድትጎጅብን አልፈልግም እንድትጎጅብን አልፈልግም በማለት ሲነግራት፣ ምናሴ ቡና ልታመጣልኝ ትችላለህ ስትለው፣ አመጣልሻለሁኝ። ታዲያ አንቺ ሁሉንም ነገርተሽ ለፖሊሶቹ እንተውላቸው ሲላትም፣ የአንጎሉ ነገር አድርገኝ እንዴ ልተውላ ትችላለሁ ህይወቴን እንዳመሰቃቀለችው አታውቅምና ነው ወይ ብላ ምናሴ ላይም ትቆጠዋለች። ታዲያ ሞቸ በሆን ስትለው እንዴት ያንን እንደዛ ማትበይ እናቴ በማለት ከቻልክ አግዘኝ ካልቻልክ ደግሞ ዝም በል ስትለው እኔ ኮ ምንም ነገር እንድትወኝብኝ አልፈልግም። ባዩሽ የሆነ ነገር ወንጀል ውስጥ እንዳታስገባሽ ብዬ ፈራለሁ በማለት ይነግራት ታዲያ ብድግ ብላም አንዳንድ ነገር ላይ ችክ ካልካት ለቅም በማለት ተነስታ ስትሄድ ምንሳም ቶሎ ብዬ የሆነ ነገር ማድረግ አለብኝ አንቺ መጥፎ ነገር ላይ እንድትወርግብኝ አልፈልግም በማለት በራሱ የተጨነቀ ነበር። የቸምቹ ጓደኞችም በአንድ በኩል ቸምቹን ገንዘብ ጠይቁታል። ለምንድን ነው ብዬ ነው የምሰጣችሁ? ሲሏቸው ወደ ሳይሆን በግድ ብላ ድንጋይ አንስተውም እንወጋሃለን በማለት በማስፈራራት ሞባይሉንና ያለውን ብር ተቀብለውት ሄደዋል። ታዲያ የምራችሁን ነው ወይ እኔ እኮ ቸምቹ ነይ የምራችሁን ነው ወይ በማለት ሲጠይቃቸው ታዲያ

አናም ወደ ድንብላል ጋ ገብታ ላግዝሽ ወይ በማለት ነገር ትጀምራለይ። አረ ራሴ አቀራርበዋለሁ ብላ ድንብላልም እንቤት እላታለች። ታዲያ አንቺ በደህና ሹኮክ ብለሽ አልመጣሽም ምን ፈልገሽ ነው ብላም ስትጠይቃት ከቸምቹ ጋር እንድታገኛኛት ስጠይቃታለች። ታዲያ ቸምቹን ታልጠየኩት በስተቀር ላገናኝሽ እና ላሳይሽ አልችልም በማለት ድንብላልም እንቤት እላታለች። ታዲያ ዛሬ እንዲታለሽም ስትላትም እትዬ ቤት ውስጥ ስላሉ መውጣት አልቻልኩም ስራ እንትቼ በማለት ነግራታለች። አለች ሰላምዬም ወደ ምንሳ ክፍል ገብታ እና ራት እንብላ ልትለው ታዲያ በጭንቀት ውስጥ እንደሆነ ይነግራታል። እማየሆነ ነገር አስባለች። ባዩሽን እየተከታተለቻት ነው። ታዲያ ለፖሊሶቹ ነገረችው ሲሉም ፖሊሶቹማ አልነገረችም አልተከታተልኳትም ብላ ነው የተናገረችው። ታዲያ ያ አይደለም የሚያስጨንቀኝ በማለት ጭንቀቱን ይገልጽላታል። ሰላም እየም ታዲያ ቀለል አድርጋ አንተ ዝም ብለህ ነው ለሆነው ላልሆነው የምትጨነቀው በማለት ነግረዋል። ታዲያ እኔ ደካማ ብጤ ነኝ ይላታል። እንዴት ነው ደካማነት ስትል፣ እዚህ ቤት የሚፈጠረው ማስቆም አልቻልኩም በማለት ምን ይሳይ ይናገራል። ምንድን ነው ደግሞ የተፈጠረው? ከዚህ በፊት የተፈጠሩትንም ነገሮች አሩን እንዲሁም ደግሞ ሌሎችንም ሁሉንም ሲደረድርላት፣ ይሄ ታዲያ ደካማ ያስብልሃል ወይ በማለት ሰላምም ትመልሳለች። ታዲያ ባዩሽ እንደምትከታተል አካወቀች። እማዬን የሆነ ነገር ታደረግብናለች በማለት ጭንቀቱን ይገልጽላት። ታዲያ ቀድሜ ማስቆም አለብኝ በማለትም ታዲያ ሰላምዬም ባለፈው ማዬ ራሷን የምታውቅ ሰው ነይ ምንም አታደርግም ብለ ለአንድ ነግርሃት የለም ወይ አሁን ምን ተፈጥሮ ነው በማለት እኔ ዚህን ያክል ነገሩ የከረራ አልመሰለኝም ነበር። ታዲያ እርግብንም የሚያገኝበት መንገድ እንዳገኘ ለሰላም ሲነግራት እንዴት ልታገኛቸዋል? የሆነ መንገድ አስቢ ያለው ግን ደግሞ ምንድነው ብለሽ እንዳጠይቅኝ ብሏት ሲደመል ቻምቹም ታዲያ ወደ ጓደኞቹ ሄዱ። ቢያንስ ሞባይሉን መልሱልኝ ብሎ ሲጠይቃቸው የታባት አጠናለ እኔ ቆ ጀለሶች ናቸው እና ታዲያ ብንሆን ሴት ነው የምንታውቀን ብለው እነሱም ቢያንስ እንኳን ጀዋሌን መልሱልኝ በማለት ነበር የጠየቃቸው። ታዲያ ጎርፌ አንተን እንኳን ተረዳኝ ሲለው አስፈራርተው ታዲያ ደብድበውም ትተውት ሄደ። ዜሮ ሜላትን በጠዋት ስትነሳ ሀናም ትነሳ እና ምና በጠዋት ስትል እኔ እኮ አንቺ እናት እንደዚ ነ ትላታለች። ታዲያ ፖሊሶችም እንደመጡ ሰላም እኮ ነግራይ ነበር ስትላትም እነሱ ዝም ብለውም። ታዲያ ሱንታይ ና የፍቅ የእርግብ ጓደኛ አልተገኘም ወይ ስትላት አባየና ጆሮ እየፈለጉት ነው፣ ግን እስካሁን አላገኙትም። ምናልባት ከሷ ጋ አብሮ ጠፍቶ እንዳይሆን ስትል እንደዛ አያደርግም ያደርግም ግን አንቺ ለምን ጠየቅሽ? ምን ልታረጊ ነው? በማለትም ሀና ጠይቃታለች። ማለትም ከዚህ በፊትም ነግሬሻለሁ፣ እሱ እኮ ጥሩ ልጅ፣ ታዲያ ለምን ፈልገሽ ነው ግን ስትላት፣ አንቺም ሆንሽ አባትሽ ጥሩ ልጅ ነው ትላላችሁ፣ ታዲያ ለምንድነው ነው እየጠፋው ብላም ትጠይቃታለች። ግን ጥሩ ልጅ ነው፣ ለእሱ ደግሞ ምስክር ነኝ እኔ በማለት ሀናም ታሳምናታለች። ግን ደግሞ ባዩሽ ካገኘች እኮ ትገለዋለች። እርግብ ያለበትን ቦታ ካወቀ ምናልባት ብዬ ነው በማለት ትነግራታለን። ርግ እሱን ደግሞ ምን አድርግ ብላል የምትገለው? በማለትም ሀና ድን ምግብ ሰርታለት ለቸምጁ ስትሄድ መንገድ ላይ ወድቆ ታየዋለች። አወይ አባቴ፣ ምን ሆነ ነው ፍግም ብሏል እኮ በማለት ትቀሰቅሰዋለች። ምልሰር መጣሽ በማለት ይጠይቅ ታዲያ ትናንትና የሆነ ልጆች እንደደበደቡት ይነግራታል። አሙሃል ወይ ብላ ስትጠይቀው ምን አድርግ ብለው ነው ደግሞ አንተን የሚደበድቡ በማለትም ጠይቀዋለች። ታዲያ ታጎርሽኛለሽ አንቺ ሲላትም ታማ አይደለም መንገድኝ አጎርሳለሁ በማለት ስታጎርስ ጉርሻሽ ደግሞ መድኃኒት ነው ፈውስ ነው ስላት አረባ ከአንተ ልጅ እንደዚህ እያልከ አትልቅጠኝ በማለት ተሽኮሮ መማሌትን ሰላም። ታዲያ ወደ ቤት ወደ እነሀና ከሄዳ እኔ ትምህርት ቤት ስትላት የአባቷን ልብስ ማጠብ እንዳለባት ትነግራለች። ታዲያ ከይ ስራ ለመሸሽ ብለሽ ነው ወይ ብላ ስትላትም፣ አንዱ ምሱ ነው ስትላት፣ ግን ደግሞ ሽማግሌ ልኮሽ ነው ወይ ስትላት፣ አዎ ቢልከኝስ ምን ችግር አለው ብላ ጠይቃታለች። ያደረገኝን ረስተሹ ነው ወይ ሀናም ታዲያ ባረግዝበትስ ከንፈር ስለሳት ሳምሽ ነው ወይ እንደዚህ የምትሆኚው ስትላት ነበረ ባረግዝበት እኳ አባቴ ድንገት ውድቅ ነው የሚልብኝ ስትላት፣ ከንፈር ስለ ስለ ሳምሽ ነው ወይ? የምታረግሹው ብላ ጠይቃታለች። አንኚ ግን ጤነኛ ነሽ ወይ ስለ ተሳምሽ ነው ወይ የምታረግሹው ብላ ጠይቃታለች። ሰላም እየም ታዲያ በጣም ትናደዳለች። ግን እኮ አሁን ይሄ ይጠፋታል ብለሽ ነው ወይ እውነት እንደው ከጫካስ በመጣ ብላ ስትነጋት፣ እየቀለሽብኝ ነው ወይ ብላ ትናደዳለች። እንዴ እንዴት እንደሚረገዝ እኮ በደንብ ነው የማውቀው ግን ደግሞ የጤና ባለሙያ መሆኔን ረስተሽ ነው ወይ አንቺ እንደዚህ የምትይኝ? በማለት አሁን ገና አገኘሁሽ ብላም እየቀለደች ባል ነበር በህቷ ሮ ሜላትም ፖሊሶቹ ጋር ሄዳ ባዩሽም ወዲያው ተከታትሎ ይገባሉ። ታዲያ ሰላም ስትላት ይቺ ደግሞ እዚህ የምትሰራለይ ስትቀጥለኝ ምስክር ልትሆኑ ነው ወይ ያመጣችሁብኝ? በማለት በፍራቿ ትገልጻለች። ወይዘሮ ታዲያ ወይዘሮ ሜላትም ባለፈው መንገድ ላይ አግኝቸ ሰላም ስላልኩሽ ነው ወይ እንደዚህ የምትኙ እኔ ምን አደረግኩሽ? በማለት ትነግራታለች። መንገድ ላይ እየተከታተልሽኝ አስቸግረሽኝ የለም ወይ ለፖሊሶቹ እየዋሸሻቸው ነው ወይ ስላለ ወይዘሮ ባዩሽ ታዲያ ወይዘሮ ሜላት ፊቷን ስጌላ መጣት። ወይዘሮ ባዩሽም ወዲያው ትርበተበትና እንደገና ስንት ቀን ነው የተገናኛችሁ ሲሏትም አንድ ቀን እንደተገናኙ ታዲያ በአንድ ቀን ነው ወይ እየተከታተለች ነው ብለሽ የምትመጪው እኛ ጋር በማለት ፖሊሶቹም ይናገሩ ድንብላልም ከጨምቹ ጋር ስትጫወት ከቆየች ሀና እንደምትፈልገው ስትነግረው እንዴት ልታውቅ ቻለች ይላታል። አንድ ጋር ስጠይቃ እነግርያት ነበረ፣ በማለት ሁለተኛ ግን አጠገቤ እንዳትመጭ ብሎ ተቆጥቷትም ይህ ያባርራታል። ወይዘሮ ሜላት ደግሞ ወይዘሮ ባዮሽን መንገድ ላይ ታገኛታለች። ደግሞ ምንፈልግ ስትላት ከኋላሽ ያሉትን ሰዎች እንድትነግርኝ እፈልጋለሁ በማለት በማስፈራራት ትገልጻላት። ወይዘሮ ባዮሽን ታዲያ ተይም ብላት ለምናታለች አለች እንድታውሽ ከፈለግሽ ከኋላሽ ያሉትን ሰዎች ተኒ ጋር እንድታገናኝ ይፈልጋለሁ በማለት በማስጠንቀቂያ ጥላት ምንሳም ወደ ፈልሾቹ ጋር ሄዶ የእርግብን ፍቅረኛ እንዳገኘውና ና ሊያሳያቸውም እንደፈለገ ይነግራቸዋል ካዲየት ነው ያለው ብለውም ተከታትለው ወጥተው ቸምቹን ይዘውታል ቸምቹም ታዲያ ሀና እንደስ ታደርጋል ብያ አላስብም ነበረ በማለት ምንሳ ለምንሳ ይነግረዋል የስራን ባህና በኩል በጣም እየተጨነቀ ነው። ሰላምዬ ምንም ልረዳ አልቻልኩም ይቅርታ ብላ ጠይቀዋለች። ታዲያ ሰፈርም ድረስ መጥቶ የጠበቃት ነበረ። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን? አብረን እናየዋለን።